ሰላም ውድ የተከበራቸው የቻናላችን ተከታታዮች፣ በድጋሚ ለሌላ የፊልም ግብዣ ተገናኘ። የዛሬው ፊልም ግብዣችን የሚሆነው በ2012 የተለቀቀው ኮሜዲ ይዘት ያለው ዘ ዲክታተር ፊልም ነው። ታሪካችንን ከመጀመራችን በፊት ፍቃደኛ ከሆኑ ቻናላችንን ላይክ፣ ሰብስክራይብ እንዲሁም ሼር ያድርጉ። ታሪካችን ሲጀምር በቴሌቪዥን ጣቢያ እየተላለፈን ያለን መልእክት በማሳየት ሲሆን የዓለም መንግስታት የምስራቅ አፍሪካዊቷን ዋዲያን በተመለከተ እስራኤልን ጨርሳ ለማጥፋት የኒውክለር ማብላያ በድብቅ እየሰራች በመሆኑ ማስጠንቀቂያ ሲሰጣት እናያለን። አርሚር ጀነራል አላዲን የአሁኑ የዋዲያ መሪ ሲሆን በ1973 ሲወለድ እናቱ እሱን ከወለደች በኋላ ሞተች። ይህ አላዲን ካደገ በኋላ ታዲያ በሀገሪቱ መዝገበ ቃላት ያሉትን ቃላቶች በሙሉ በራሱ ስም አላዲን ብሎ የተካ ሲሆን ለግል ጥበቃ ለማድረግ ደግሞ ሰላሳ ድንግል ሴቶችን አሰልጥኖ አቁሟል። ይህ ሰው ታዲያ በሀገሪቱ የሩጫ ውድድር እያካሄደ እራሱ አዘጋጅ እራሱ መሪ እራሱ ደግሞ አሸናፊ ሆኖ የ14 የወርቅ ሜዳሊያ ተሸላሚና የተያዙ ሪከርዶችን ሰባሪ ሆኖ ተገኝቷል። በቀጣይም ወደ ፓላሱ በማምራት አላዲን እያሉ እየጮሁ ለሚቀበሉት የዋዲያ ህዝቦች በቴሌቪዥን ስለተላለፈው መልእክት ማስተባበያና ና ዋዲያ ማንንም ለማጥቃት የጦር መሳሪያ አታመርትም በማለት በሽሙጥ ይነግራቸው ጀመር። ከዚያም ወደ ኒውክለር ማብለያ ላብራቶሪ ሲደርስ አጎቱ ታሚር ብብቱን በመሳም ሰላምታ ያቀርብለትና ወደ ውስጥ ይገባሉ። ነገር ግን በተመለከተው ግኝት ስላልተደሰተ ወደ ሳይንቲስቱ በመቅረብ የሳይንቲስቶቹን ኃላፊ የሆነውን ነዲር እንዲጠራለት ይነግሯል። ቢሆንም ግን ሳይንቲስቱ ከሁለት ዓመታት በፊት ነድርን የኒውክሌሩ ጫፍ ክብ ነው መሆን ያለበት ብሎ እንዳባረረው ሲገልጽለት፣ እሺ በማለት ይሄኛውን ሳይንቲስት እንዲወገድ ምልክት ሰጥቶ ይሄዳል። ውጪም ከወጡ በኋላ አጎቱ ታሚር ለምን ለተባበሩት መንግስታት እውነቱን ተናግረ የነዳጅ ዘይታችን እንዲሸጥ አታደርግም ሲለው፣ አይ የአባቴ ሞታደር አለብኝ? ለዛም ነው አንተን ትቶ እኔን መሪ ያደረገኝ ብሎ ይመልስለት። በሚቀጥለው ትዕይንትም አላዲን ወደ ፓላሱ ሲመጣ ሊቀበሉት ከተደረደሩ ሰዎች መሃል አንደኛው ጥይት ባናቱ ላይ ተኩሱበትና በመሬት ላይ ወድቀ። ነገር ግን የሞተው አላዲን ሳይሆን አላዲንን የሚመስል ሰውዬ ነበር። አላዲንም ወደ ሞተው ሬሳ በመቅረብ በጥሩ ሁኔታ ከጣፋጭ አልመንድ ጋር ቀብረሃለው እያለ ሳለ በእጁ የያዘው የአልመንድ ፍሬ የሰውዬው የተበረደሰ ጭንቅላት ውስጥ ይወድቅና ከዚያ እንደውጡለት ትእዛዝ ይሰጣል። በመጨረሻም አላዲን ጨርሱት ብሎ ከወጣ በኋላ ታሚር ስልክ ይደውልና እሱን ሳይሆን ሌላ ተመሳሳይ ሰው ነው ይገደል ነው ብሎ ይነገራል። ከዚህ በመቀጠል ሌላ እሱን የሚመስል ሰው እየፈለጉ ሳለ የፍየል ጠባቂ የሆነን ሰው ያገኙና ይዘውት ወደ አላዲን ያመጡት። አላዲንም ሰውየው በሚያሳየው ነገር ደስተኛ አልነበረም እና ወደ አጎት ታሚር በመሄድ ሲያናገረው አጎትየው ይህ አንተን ስለሚመስል ጥሩ ነው ብሎት ገጽታው ልክ እንደ አላዲን እንዲያደርጉ ትዛዝ ሰጥቶ ይሄዳል። በመቀጠልም አላዲን ከአንዲት ሴት ጋር ጊዜ ካሳለፈ በኋላ አብራው እንድትቆይ ቢጠይቃትም በንጋታው ከጣሊያኑ መሪ ጋር እንደምታሳለፍ ነግራው የዳይመንድ ሮሌክስ ሰዓት ከተቀበለች በኋላ ፎቶ ተነስታ ትሄዳለች። አላዲንም የእርሷን ፎቶ ይዞ ከዚህ በፊት አብራዎች ካሳለፉ ታዋቂ ሰዎች መካከል ፎቶዋን ይለጥፋል። ከዚያም አላዲን ጌሜ የተጫወተ ሳለ አጎታሜ የዩኤን መንግስታቶች የጦር አዋጅ ሊያውጁባቸው እንደሆነ ይነግሯል። በዚህ ጊዜ ጨዋታዬን ጨርሼ ይመጣለው ብሎ የክብር ልብሱን ለብሰው ወደሚጠብቁ ሰዎች ሄደ። እናም ለእነርሱ አሜሪካ ሄደው ለ14 ሰዓቶች ያህል እንደሚያወራና የማይገባቸውን የሕፃን ቋንቋ እንደሚነግራቸው እየተናገረ ያስቃቸው ጀመር። በሚቀጥለው ትዕይንትም አላዲንን ለመቃወም ሰልፍ በወጡ ሰዎች መካከል በግመል ላይ ሆኖ ሰላምታ እያቀረበላቸው እናየዋለን። በመቀጠልም የደህንነት ዝግጅቱን ከሚመራው ክላይተን ጋር ይተዋወቁና የሚያርፍበት ሆቴል እንደ ቤቱ እንዲመስለው ማስተካከል ይጀምራል። ከዚያም አላዲን ተኝቶ ባለበት አንድ ሰው ወደ ውስጥ ይመጣና በተኛበት ይመታል። በቀጣይም ሰውየው ክላይተን ሆኖ እናገኘዋለን። እርሱም በምን አይነት ሁኔታ ልግደል እያለ የተለያዩ መሳሪያዎችን ሲያሳየው አላዲን ሁሉም የጋራጅ እቃዎችና የድሮ ናቸው ብሎ ይቀልድበታል። በዚህ መሃል ክላይተን በመናደድ አንድ መሳሪያ ያነሳና ፂሙም ሙሉ በሙሉ ይላጭበታል። ከዚያም የላጨውን ፂም ለማቃጠል እሳት ሲያነድ የክላይተን እጅ እና ሰውነቱ በእሳት ይቃጠላል። በዚህ ጊዜ አላድኔ የታሰረበት ገመድ ስለተቃጠለ ገመዱን በጥሶ ይወጣል። ከዚያም ከአንድ ሰው ልብስ ተቀብሎ ለተቃውሞ ወደ ወጡት ሰዎች ይሄዳል። በዚያም ለነበረው ፖሊስ እኔ ጽሜ ስለተላጨ ነው እንጂ አላዲን ነኝ ብሎ እየነገረው ሳለ የዋዲያ መኪና ውስጥ ሲያልፉ አጎቴ ታሚር በዛ ውስጥ ነው ብሎ ሳይጨርስ እርሱን የሚመስል ሰውዬ በመኪና ውስጥ ተቀምጦ ይመለከታል። ከዚያም እሱ እውነተኛ መሪ አይደለም ብሎ ሲል በዚያ የነበሩት ሰዎች ከሱ ተከትለው ያንን ማለት ይጀምራሉ። ከዚያ የዩይና ባላስ ባሉበት ተመሳሳይ አላዲን ይገባና የማይጠበቅ ነገር ያደርግ ጀምራል። ቀጥሎም ዋዲያ ሙሉ በሙሉ ዲሞክራሲያዊ አመራርን እንደምትቀበል እየተናገረ ሳለ አላዲን በስክሪን ተመልክቶት ይህ አይሆንም ብሎ ወደ ውስጥ ለመግባት ሲመጣ በጠባቂዎቹ ተገብቶ ይወድቃል። በዚህ ጊዜ አንዲት ሴት ወደርሱ በማምጣት ታነሳውና አብረው በሞተር ይሄዳል። እሷም ዞቢ እንደምትባል ትነግረውና ስሙን ስጠይቀው አሊሰን ይላታል። አሊሰን ማን ስትለው በአቅራቢያ ያየውን በመናገር አሊሰን በርገር ይላታል። እሷም የሰብአዊ መብት ተሟጋችና ሰዎች በቀላሉ በትንሽ ብር የሚያገኙትን እቃዎችና ምግቦችን ወደምትሸጥበት የግል መደብሯ ትወስዷለች። እናም በዚህ ያሉትን ሰዎች ስታስተዋውቀው ባሳየው የባህሪ ጉለት ምክንያት ከእርሷ ተሰናብቶ ይሄዳል። ታሚርም በጋዜጣ ላይ ያለን ዜናን ሲመለከት አላዲን የነበረበት ቦታ እንደተቃጠለና ክላይተን እንደሞተ ሲረዳ ደስ ብሎት ይሄዳል። ምሽቱም በኒውዮርክ ጎዳናዎች ሲዘዋወር የነበረው አላዲን በሆቴሉ መግቢያ ላይ ቆሞ እኔ አላዲን ነኝ ይላል። ቢጮህ ሰሚ አጣና ይሄዳል። በመንገዱ ላይም አንድ መስታወት አግኝቶ እራሱን እየተመለከተ እኔ መጥፎ ሰው ነኝ እንዴ እያለ ሳለ ሳይንቲስቱ ናዲርን ይመለከታል፣ ተከትሎትም ይሄዳል። ናዲን በመጨረሻ ሞት ላላዲን የሚል ካፌ ይገባል። እርሱም ተከትሎ ሲገባ በካፌ ውስጥ የተለያዩ የአላዲን ፎቶዎችን ይመለከታል። በዚህ መካከል አንድ ሰው ወደ እርሱ ቀርቦ የሆነ ቦታ አውቅሃለሁ ይለዋል። ነገር ግን አላዲን አታውቀኝ የሚልና ወደ መቀመጫው ሲያመራ ሌላ ሰው ይመለከታል፣ እርሱም የሆነ ወቅት እንዲገደል ትዕዛዝ እንደሰጠ ያስታውሳል። ለካ ከዋዲያ ለሞት የታዘዙ ሰዎች ወደ አሜሪካ በመምጣት አላዲንን የሚያጠለሽ እንቅስቃሴ እንደሚያራምዱ ይረዳል። ይህ የቀደመው ሰው የአላዲንን ስም እየጠየቀ ሲያስጨንቀው በአቅራቢያው የተመለከተውን እያነበበ ስሜ ነው ይለዋል። በመጨረሻ ግን ሰውየው ይህ ሰው አላዲን ነው ሲል ሁሉም ይጨርሱት ይነሳል። በዚህ መሀል ናዲር ወደ እሱ መጥቶ አላዲንን የሚመስል ጓደኛዬ ነው ብሎ ያዘርፋል። ነገር ግን ናዲር ወደ ዋዲያ ሲመለስ በስራ ስፍራው ላይ እንደሚመልሰው ቃል አስገባው፣ አላዲንም ተስማማ። በሚቀጥለው ቀን ናዲርና አላዲን በሆቴሉ ፊት ቆመው ሳለ ዘዊ የመግቢያ ወረቀት ስትቀበል ይመለከቷል። በዚህ ጊዜ ናዲር ወደ እርሷ ተመለስና ይቅርታ ጠይቃት፣ ከዚያም አብረሃት ወደ ሆቴሉ ትገባለ ይለውና ወደ ሷ ይሄድና ይቅርታ ይጠይቃታል እርሷም ጋር አብሮ መስራት ይጀምራል። ነገር ግን አላዲን ያበሳጡትን ሰዎች መምታትና ቆሻሻዎችን በየመንገዱ መርፋት ይጀምራል። በቀጣይም ናዲር አንድ ሐሳብ ያመጣል። እርሱም እንደ ቱሪስት በመምሰል በሄሊኮፍተር ውስጥ ከገቡ በኋላ ወደ ሆቴሉ ማምራት ነበር። እነሱ በሄሊኮፕተር ውስጥ ገብተው የሀገራቸውን ቋንቋ በማውራት አሜሪካንን መሳደብ ጀመሩ። ስለዚህም በሄሊኮፕተሩ የነበሩ ሰዎች ወደ እስር ቤት እንዲገቡ አደረጓቸው። ዞዊ ወደ ፖሊስ ጣቢያ በመምጣት አላዲንን አስፈታቸው። ስለዚህ አላዲን በዘዊ ተሳባት። በዚህ ጊዜ አጎታ ሚር በቴሌቪዥን አላዲን እና ናዲርን የሚያሳይ ዜና ይመለከታል። አላዲንም እንዳልሞተ ስለተረዳ ወደ ዘዊ መደብር አላዲን በተኛበት ከጠባቂ ሴቶቹ መካከል አንዷን ይልቃታል። እሷም አላዲንን መደብደብ ጀመረች፣ ነገር ግን በመጨረሻ በገንዳ ውስጥ ወድቃ ሞተች። በንጋታውም አላዲን ጺም ለማግኘት በማለት ወደ አንድ የቀብር ዝግጅት ላይ ከናዲር ጋር ይሄዳል። ከዚያም ሬሳውን ለመመልከት እንደሚፈልጉ ተናግረው ወደ ውስጥ ይገባሉ። አላዲንም በሩን ቆልፎ ሲይዝ ናዲር ደግሞ ጺሙን ለመላጨት እየሞከረ ነበር። ነገር ግን ከውጭ ሰዎቹ ክፈቱ እያሉ እየጮሁ ስለነበር ፕላምቢን እንዲጠቀም ነግሮት እስከነ ጭንቅላቱ ይዘው እየሮጡ ወጡ። ከዚህ በመቀጠል አላዲን የዘዊ መደብር በጣም ጥሩ በሆነ ሁኔታ እየመራት ታገኘውና ዘዊ አመሰግነዋለች። በዚህ ጊዜ ሰውየውን ጭንቅላት በመደብር ውስጥ የተመለከተችው እርኩ ሴት በድንጋጤ በመሬት ላይ ተውድቃለች። ባለቤቷም ሊያዋ ልዳት የሚችል ሰው ካለ ጥሪ እያቀረበ ሳለ አላዲን ወደ እርሷ ይሄድና ለመርዳት ይሞክራል። በመጨረሻም ሴት ልጅ ትወልዳለች። በዚህ ጊዜ አላዲን ልጅቷ ሴት ናት የቆሻሻ መጣወይታል ብሎ ይጠይቃል። ይሄን የወላጆች አይ እንፈልጋታለን ብለው ይቀበሉታል። በሚቀጥለው ትዕይንትም አላዲን እና ዞዊ እርስ በእርሳቸው ጊዜ እያሳለፉ እናያለን። በዚህ መሃል ግን አላዲን ጢሙን በማድረግ አድሚራል ጄኔራል አላዲን እንደሆነ ይገልጽላታል። እሷም በዚህ ጊዜ ከእንደዚህ አይነት ጨካኝ ሰው ጋር አልሆንም ትለውና ራሱን ለማጥፋት በድልድይ ላይ ተንጠልጥሎ ሳለ ናሪሮ ወደርሱ መጥቶ የመጨረሻው የሀገሪቱ አምባ ገነን መሪ መሆን ስላለበ እባክና ብሎ ያተርፋል። ከዚያም የክብር ልብሱን ለብሶ በገመር በመንሸራተት ወደ ሆቴሉ ይገባል። ይሄን ነው ቅጥረኛው አላዲን ጌታዬ ሆይ ብሎ ሰላምታ ያቀርብለትና ክፍሉን ለቆ ይወጣል። አጎታ ሚረም እውነተኛው አላዲን አልመሰለውምና ዴሞክራሲያዊ ለመሆነ የተስማሙበትን ወረቀት ላይ ለመፈረም ይወስዷል። ነገር ግን አላዲን ወረቀቱን ከቀደደው በኋላ ዴሞክራሲን እንደማይቀበል እየተናገረ ሳለ ዞዊን ስለተመለከታት ሀሳቡን ይቀይርና ተቀብያለሁ ብሎ ይስማማል። በመጨረሻም አላዲንና እና ዞዊ የጋብቻ ስነ ስርዓት ላይ በነበሩ ጊዜ ብርጭቆ በእግሯ ትሰብራለች። በዚህ ጊዜ አላዲን ምን እያደረገች እንደሆነ ሲጠይቃት እስራኤላዊ ስለሆነች ይህ ባህላቸው እንደሆነ ትነግሯለች። ከጥቂት ጊዜም በኋላ ጥንዶቹ ቃለ መጠይቅ ላይ ሳሉ ዞዊ እርጉዝ ነኝ ብላ ሁሉንም ታስደነግጣቸዋለች። ይህን አላዲን ወንድ ወይስ ማስወረድ ብሎ ይላትና ፊልሙ ያበጡ